ሰላም እንደምን አረፈዳችሁ፣ ውድ የኢትዮጵያን ታይምስ ተከታታዮቻችን፣ የዕለቱን ዘገባዎች በሰዓቱ ይዘን መጥተናል። ተከታተሉ። በነ አቶ ጌታቸው ረዳ የተመሰረተ አዲስ ክልላዊ ፓርቲ ከምርጫ ቦርድ ጊዜያዊ ምዝገባ ፍቃድ አገኘ። ከፓርቲው መስራቾች መካከል አቶ ጌታቸው ረዳ አፍሪካ ቀንድ አማካሪ ሚኒስትር ሲሆኑ፣ ፕሮፌሰር ክንደያ ገብረ ሕይወት ደግሞ የትምህርት ሚኒስትር አማካሪ ሚኒስትር ዴታ ሆነው ተሹመው በአዲስ አበባ እየሰሩ የሚገኙ ናቸው። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ እና የእሳቸውን ጎራ በተቀላቀሉ የህወሓት ማዕከላዊ ኮሚቴ አባላት የተመሰረተ አዲስ ክልላዊ ፓርቲ በምርጫ ቦርድ ጊዜያዊ ምዝገባ ፈቃድ አገኘ። ዴሞክራሲያዊ ስምረት ትግራይ ወይም ስምረት በሚል አጭር ስያሜ የተቋቋመው ፓርቲ በህወሓት ውስጥ ለውጥ ለማምጣት ሲሰሩ የነበሩ አባላትን የያዘ ነው ተብሏል። ለሶስት ወራት የሚያገለግለው የጊዜያዊ የምዝገባ ፈቃድ ለአዲሱ ፓርቲ ሰኞ ግንቦት 18 2018 መሰጠቱን የምርጫ ቦርድ የኮሚኒኬሽን ክፍል አረጋግጧል። የኢትዮጵያ የምርጫ ቦርድ የፖለቲካ ፓርቲዎች ምዝገባ እና የምርጫ ሥነ ምግባር አዋጅ የፖለቲካ ፓርቲ ለማስመዝገብ ጥያቄ ያቀረቡ አመልካች በቂ ምክንያት ያቀረቡ እንደሆነ ጊዜያዊ ፍቃድ ለሁሉም የሚሰጥ እንደሆነ በዛው ጨምሮ ገልጿል። እንደ የኢትዮጵያ የምርጫ ቦርድ አዋጅ ከሆነ አንድ የፖለቲካ ፓርቲ በክልል የፖለቲካ ፓርቲነት የሚመዘገበው አራት ሺህ መስራች አባላት ሲኖሩት እንደሆነ በ2012 ዓ.ም የወጣው የፖለቲካ ፓርቲዎች ምዝገባ አዋጅ ያስቀምጣል። ከእነዚህ መስራች አባላት ውስጥ ከ60 በመቶ በላይ የሆኑት የክልሉ መደበኛ ነዋሪዎች መሆን አለባቸውም ሲል አዋጁ ግዴታ ይጥላል። አዲሱ ፓርቲ የህወሀት ማዕከላዊ የኮሚቴ አባላት የነበሩ እና ሌሎች ለውጥ ፈላጊ ኃይሎች የተሳተፉበት ነው ተብሎ ቢገለጽም በቁጥር ምን ያክሉ ግን የክልሉ ነዋሪዎች እና ብዛታቸውን ምን ያክል እንደሆነ አዲሱ ፓርቲ ከማሳወቅ ተቆጥቧል። ዴሞክራሲያዊ ስምረት ትግራይ ለመመስረት ከተሰባሰቡ ግለሰቦች ውስጥ ባለፈው ነሐሴ ወር ከተካሄደው የወያኔ ሓርነት ትግራይ ህወሀት ድርጅታዊ ጉባኤውን የተቃወሙ የማዕከላዊ ኮሚቴ አባላት ይገኙበታልም ተብሏል። በዶክተር ደብረጽዮን ደብረ ሚካኤል የሚመራው የህወሓት ጎራ ያካሄደውን ይህን ጉባኤ በወቅቱ የተቃወሙ የማዕከላዊ ኮሚቴ አባላት ብዛት አስራ አራት ነበር። ከቤት ኪራይና ከእለት ፍጆታ ተርፎ ቤት ለማግኘት 25 በመቶ ደሞዛችንን መቆጠብ አንችልም ሲሉ መምህራን ተናገሩ። መምህራኑ አያይዞም ዘጠኝና 10 ዓመት የስራ ልምድ ያለው መምህር ደሞዙ 10 ሺህ ገደማ ሆኖ ከዚህ ላይ 25 ፐርሰንቱን መቆጠብ እጅግ ከባድ ነው ሲሉ ለቲክፋ ተናግረዋል። የአዲስ አበባ ከንቲባ ወይዘሮ አዳነች አበቤ እንዳሉት መቆጠብ ለማይችሉት የኪራይ ቤት ገንብቶ ለመስጠት እየተሰራ እንደሆነ መግለጫ አውጥተዋል። ከሰሞኑ የአዲስ አበባ ከተማ አስተዳደር ከንግድ ባንክ ጋር በመሆን መምህራንን ጨምሮ በከተማ የሚገኙ የመንግስት ሰራተኞችም የቤት ተጠቃሚ ያደርጋል የተባለ ስምምነት መፈራረም የሚታወስ ነው። ስምምነቱ በአነስተኛ የወለድ መጠን 25 በ75 የብድር መርሃ ግብር የሚከናወን ሲሆን 25 በመቶን የመንግስት ሰራተኛ ይቆጥባል፣ 75 በመቶ የባንክ ብድር ይቀርባል፣ ብድሩም በ20 ዓመታት የሚከፈል ነው የሚል አዲስ ስምምነት መፈራረማቸው የሚታወስ ነው። የኢትዮጵያ ንግድ ባንክም ለዚሁ ጉዳይ 120 ቢሊዮን ብድር እንደሚያቀርብም ተገልጾ ነበረ። ፕሮጀክቱ ሶስት ዓመታት የግንባታ ጊዜ በመውሰድ የአንድ ዓመት የብድር መክፈያ እፎይታ ጊዜም አለው ነበር የተባለው። ነገር ግን መምህራን ይህ የተባለውን የ25 በመቶ ቁጠባ የመቆጠብ አቅም እንደሌላቸው ተናግረዋል። በአዲስ አበባ የመምህራን ስብሰባ ላይ የተገኙ መምህራን የተፈራረሙ የመምህራን የቤት ቁጠባና ብድር አገልግሎት ጥሩ ቢሆንም በስምምነቱ መሰረት 25 በመቶ የመቆጠብ አቅም የለንም ሲሉ ተናግረዋል። መምህራኑ በኑሮ ጫና ምክንያት 25 በመቶ መቆጠብ እጅግ ከባድ እንደሆነም ለቲክባ ተናግረዋል። ዘጠኝና አስር ዓመት የሥራ ልምድ ያለው መምህር አስር ሺህ ብር ገደማ እየተከፈለው ከዚሁ ደሞዝ ላይ ለቤት መስሪያ የሚሆን 25 ፐርሰንት መቆጠብ እጅግ አስቸጋሪ እንደሚሆንም ተናግረዋል። መምህራኑ አያይዞም ከዚህ በፊት በነበረ ስብሰባ ላይ ያነሱት ጥያቄ ለቤት ግንባታ የሚውል መሬት በነፃ እንዲሰጠን የሚል ጥያቄ እንደሆነ እንጂ የብድር አገልግሎት አመቻቹልን የሚል ጥያቄ ጠይቀን አልነበረም፣ ሲሉ ተናግረዋል። በዚህ ጉዳይ ላይ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ 25 በመቶ መቆጠብ የሚችሉ እንዲቆጥቡ እና 75 በመቶ የብድር አገልግሎት እንዲያገኙ የማድረግ ዕድል ተመቻችቷል ያሉት ከንቲባዋ መቆጠብ ለማይችሉት የቤት ኪራይ ተገንብቶ ለመስጠት እየተሰራ ነው ሲሉ ለኢትዮጵያ ፕሬስ ድርጅት ተናግረዋል። በመቀሌ ከተማ የሚገኙ ዳኞች ጥያቄያቸው እስካሁን ባለመመለሱ ወደ ስራ ገበታቸው እንዳልተመለሱ ተናገሩ። በትግራይ ክልል በመቀሌ ከተማ የሚገኙ ዳኞች የስራ ማቆም አድማ አስረኛ ቀኑን የያዘ ሲሆን፣ ጥያቄያቸው ምላሽ ባለማግኘቱ ወደ ስራ ገበታቸው አለመመለሳቸውን የክልሉ ዳኞች ማህበር ለአሐዱ ሬዲዮ ዛሬ አስታውቋል። ዳኞቹ ለክልሉ ጊዜያዊ አስተዳደር ያቀረቧቸው ጥያቄዎች ድስ እስኪፈቱ ድረስ ስራ ማቆማቸውን እንደሚቀጥሉ የትግራይ ዳኞች ማህበር ፕሬዚዳንትና የመቀሌ ከፍተኛ ፍርድ ቤት ዳኛ የሆኑት አቶ ዳዊት ኃይለስላሴ ተናግረዋል። የማህበሩ ፕሬዝዳንት አክለውም በመቀሌ ከተማ ባሉ ሰባት የወረዳ ፍርድ ቤቶች እና ከፍተኛ ፍርድ ቤት የተጀመረው ስራ ማቆም አድማ አሁን ደግሞ ወደ ሽሬ ከተማ ፍርድ ቤቶች ተስፋፍቶ መቀጠሉንም ተናግረዋል። የትግራይ ዳኞች ማህበር ለክልሉ ጊዜያዊ አስተዳደር ካቀረባቸው አምስት ጥያቄዎች መካከል ዋነኞቹ የዳኞች የደህንነት ጉዳይ፣ በችሎት የሚመደቡ የጸጥታ አስከባሪዎችን ቁጥር እንዲጨምርና በታጠቁ የጸጥታ ኃይሎች ጥበቃ እንዲደረግ፣ በነፃነት የዳኝነት ስራቸውን እንዲያከናውኑ የሚያስችል ሁኔታ መፍጠር፣ እንዲሁም የትራንስፖርት አገልግሎት ለዳኞች እንዲመቻች፣ በተጨማሪም የመኖሪያ ቤት አቅርቦት እንዲመቻችና ዳኞች ጉዳዮችን በፍርድ ቤት በሚመለከቱበት ወቅት ችሎት የሚደፍሩ የመንግስት ከፍተኛ ባለስልጣናት በሕግ እንዲጠየቁ የሚሉ እንደሆነ አቶ ዳዊት ለአሐዱ ሬዲዮ ዛሬ ተናግሯል። በዚህም የዳኞች ያቀረቡት ጥያቄ ትኩረት ሰጥቶት እንዲፈታ የትግራይ ዳኞች ማህበር በአጽንኦት ጠይቋል።